አሰላሙ አሌይኩም ወራሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ወደቤተሰቦቼ እንዴት ናችሁ? ደናናቸው ይበያላችሁበት ሰላምና ዝነታ የለያችሁላለሁኝ። እንዲሁም ለቻናሌ አዲስ የሆናችሁ ላይክና ሰብ ሼር ያረጋችሁ በረታቱ ውዶች እንሻላ እንማመርበታለን። የዛሬ ባለታሪካችን ነቢዩ ላህ ኢብራሂም አለይሂ ሰላም ክፍል አንድ ይሆናል እንሻላ

ከፊሉ ፀሐይና ኮከብን ያመልካል፣ ሌላው ደግሞ ንጉሳኖችን ያመልካል። በዚህ የድንቁርና ዘመን ኢብራሂም ገና በልጅነታቸው ነበር የሰው ጅልነት የሚያስገርማቸው። ከምንም በላይ የሚገርመው የኢብራሂም አባት ነበር ከከተማይቱ ህዝብ የተለያዩ ጣዖታትን እየሰሩ የሚሸጡላቸው። በዚህም የተነሳ ኢብራሂም የኢብራሂም ቤተሰብ ቤተሰብ እጅጉኑ የተከበሩ ነበሩ። በዚችም ድንቁርና በተጠናወተው በተጠናወታት ባቢሎን በምትባል ከተማ ኢብራሂም ከጣት ሁሉ ታቅበው አደጉ። አሁን አሁን ኢብራሂም በጣም ማሰላሰል ጀምረዋል። ኢብራሂም ብቻውን ቁጭ ብሎ እንዴት አባቴ ከእንጨት እና ከድንጋይ የተጠረበ የሚሸጠው ግዑዝ ነገር ሰው ያመልከዋል ሰው ጤና የለውም እንዴ አይ አይ ነገሩ እንኳ እንዲህ አይሆንም በእርግጠኝነት ጌታ ማለት ፍጥረታትን ይፈጥራል እንጂ ፍጥረታት እሱን አይፈጥረውም እሺ እንደዛ እነዛ አመልእክት ምንም አይጠቅሙም አይጎዱም? ካልኩ ካልኩ ታዲያ ፈጣሪ የታል እርሱስ ማን ነው በማለት ያሰላስል ከዕለት ያሰላስላል። ከዕለታት አንድ ቀን ኢብራሂም ዓለይህ ሰላም እንደተለም እንደተለምዷቸው ብቻቸውን ቁጭ ብለው ሳለ ፈጣሪን ማን ፈጣሪ ማንነት እና ምንን፣ ፈጣሪ ማንነት እና ምንነት እያሰላሰሉ ሳለ ድንገት ዓይናቸው ጨለማ ውስጥ የሚውዘገዘብ ኮከብ ላይ አረፈ። ኢብራሂምም ድምፃቸውን ከፍ አድርገው ጌታዬ፣ ይኸው ጌታዬን አገኙ። አዎ፣ ጌታዬ በሰው እጅ አይፈጠርም እንደ ጣዖትም ውድቅ ወድቆ አይሰበርም አሉ። ባዩትም ነገር በጣም ተደሰቱ። በጣም ተደሰቱ። የደስታው ብዛት ለዚህ ኮከብ ሌሊቱን ሙሉ ሲሰግዱ አደሩ። በዚህ ሌሊትም በዚህ ሌሊት ትክክለኛውን ጌታ እንዳገኙ ለህዝቡ ሁሉ ተናገሩ። ሌሊቱን ሲሰግዱ ከነጋ በኋላ ድንገት ጠዋት ላይ ቀና ሲሉ ያ ጌታ የመሰለው ኮከብ በብርሃን ተሸፍኖ ጠለቀ። አሃ አሁን ማታውን ሙሉ ሲሰግድ ሲሰግድ ያሳለፈው ትክክለኛው ጌታ እንዳልሆነ ተገነዘበ። ከዚያም እኔ እኔ ጠላቂዎችን አልወድም አለ። ኢብራሂም ዓለይሂ ሰላም አሁንም ግን ተስፋ አልቆረጡም። ጌታውን ፍለጋ ደግም ዳግም አጠናክሮ ቀጥሏል። በሁለተኛውም ቀን ኢብራሂም በማታ ብቻውን ቁጭ ብሎ ሳለ ጌታዬ ጌታውን እያሰላሰለ እያሰላሰለ ሳለ ወደ ሌላ ወደ ላይ ቀና ሲል የሰማዩን ጽልመት በብርሃኑ የገፈፈ ውብ ጨረቃ ተመለከቱ። አሁን ትንሽ ከመጀመሪያው ረጋ አለና ትክክለኛ ጌታዬማ ይህ ነው፣ እንዴት ግን እስካሁን አላየሁትም ሲል ከራሱ አወራ። የዛሬዋ ግን እንደ ትናንቱ እየሰገደ አላደረም፣ ትንሽ ቆይቶ ተኛ። ዋት ላይ ጌታዬን ልየው ብሎ ሲያንጋጥጥ ጨረቃው ተዛውሯል። ኢብራሂምም እጅጉን አዘነ። እዛው ባለበት ሆኖም ጌታዬ ቀጥተኛውን መንገድ ራሱ ካልመራኝ ከተሳሳቶች እሆናለሁ አለ። ተስፋ ቆርጦ በባይ ተዋርነት ውጭ ላይ ቁጭ ብሎ ሳለ ፀሐይን ተመለከተ። በጣም ግዙፍ ናት። ከጨረቃ እና ከኮከብ ስትነጻጸር በጣም ጎልታ ታየችው። ኢብራሂምም ጌታዬን አገኘሁ፣ ይህ ትክክለኛው ጌታ ነው፣ በዛ ላይ ከሁሉም ይገዝፋል ብሎ ቀኑን በደስታ አሳለፈ። በመጨረሻም ፀሐይ ወደ ጀንበሯ ስታቀርብ ስታቀርብ ዘዋሪ አለመሆኗን ዘውታሪ አለመሆኗን ተረዳ። ጌታዬ ጌታ ሁሌም ያለ መሆኑን ተገነዘበ። እንዲህም አለ፣ ወገኖቼ ሆይ እናንተ ከምትገ ከምታጋሩት ነገር እኔ ነፃ ነኝ። አሁን ኢብራሂም ሁሉ ነገር እየተገለጸለት መጥቷል። ጨረቃም፣ ፀሐይም፣ ኮከብም እንደ አስተነባባሪ ጌታ አንድ አስተነባባሪ ጌታ እንዳላቸው እና እሱም ጌታ እንዳልሆነ እንዳልሆኑ እነርሱም ጌታ እንዳልሆኑ ተረዳ ያ ጌታ ደግሞ በዓይን ሊታይ እንደማይችልም ተገንዝቦ በዛ የፍጥረት በዛ የፍጥረተ ዓለም ጌታ በሆነው አላህ አመነበት። አሁን ኢብራሂም ከድንቁርና ወጥቷል። ቀጣይ እቅዱ ህዝቡን ከድንቁርና ለማውጣት ቢሆንም ቅድሚያ ለአባቱ መስጠት እንዳለበት ተገንዝቧል። አባቱ ዘንድ አባቱ ዘንድም ሄዱና አባቴ ሆይ ለምንድን ነው እነዚህን የምት የማይጠቅሙ አማልእክትን ጌታ አድርገህ የምትገዛው? እስቲ አባቴ ተመልከት፣ እነኚህ አማልእክት ምንም አያዩም፣ አይሰሙም። እንዴት በእነዚህ ታምናለህ? አባቴ ሆይ ፈጣሪያችን አላህ ነው። ልናየው አይቻለንም እሱን ብቻ ነው ልንገዛው ልንገዛ የሚገባን ይህም ብቻ ነው ቀጥተኛው መንገድ በማለት አባቱ ጥሪ አደረገለት። ያን ጊዜ አባቱ ቁጣው ገነፈለ። ይህ ብላቴና እንዴት እድሜ ልኬን ካመለኩት ጣዖት ተውትለኛለህ ብሎ በጣም ተናደደ። ኢብራሂም ዓለህ ሰላም፣ አባቴ ላንተም ለወገኖችህም ሸይጧን ነው ይህንን መንገድ አስቦ አስቦ የሚያሳያችሁ በምትፈጽሙም ሽርክ ከዘውታሪዎች መመለሻችሁ ወደ እሳት ይሆናል እያለ በመለማመጥ ወደ አላህ ይጠሯቸው ጀመር። ከዚያም አባትየው በጣም በመቆጣት ከአሁን በኋላ ግን ሊመታው፣ ሊገድለው፣ በድንጋይም ሊወግረው እንዲያ እንደሚችል አስጠንቅቆ ኢብራሂምን ከቤት አባረረው። ወዶቼ እንሻአላህ በክፍል ሁለት እስከምንገናኝ